ታጣቂ ቡድን መሪ ከሆኑት አንዱ እንደሆኑ የሚነገርላቸው የቀድሞ ጋዜጠኛና ፖለቲከኛ እስክንድር ነጋ ከመንግስት ጋር ድርድር ለማድረግ ገና ውሳኔ አልተደረሰም አሉ። እስክንድር ነጋ ከቢቢሲ ፎክስ ኦፍ አፍሪካ ጋር ባደረጉት ቃለ መጠይቅ በአማራ ክልል ያለው ግጭት በንግግር ለመፍታት ከመንግስት ጋር ሊደረግ ስለሚቻልበት ውይይት በተመለከተ ገና ከውሳኔ አልደረስንም ብለዋል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ። ለዕለቱ የተመራረጠውን ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮነት እንድትቆዩ በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትትና እንጠይቃለን። ከመንግስት ጋር እየተዋጉ ያሉ በርካታ የፋኖ ቡድኖች አሉ። እያንዳንዱ ቡድን ራሱን የቻለ ነው ያሉት እስክንድር በክልሉ እየተንቀሳቀሱ ያሉ የተለያዩ የፋኖ ቡድኖች ለማዋሃድ ጥረት እየተደረገ ነው ብለዋል። እስክንድር ነጋ ከቢቢሲ ፎክስ ኦፍ አፍሪካ ጋር ባደረጉ ቃለመጠይቅ በአማራ ክልል ያለው ግጭት በንግግር ለመፍታት ከመንግስት ጋር ሊደረግ ስለሚቻልበት ውይይት በተመለከተ ገና ከውሳኔ አልደረስንም ብለዋል። በአሁኑ ወቅት አንድነትን ለመፍጠር እየተጋነነ ነው ብለዋል። ይህም ሂደት ከተጠናቀቀ በኋላ ከመንግስት ጋር ሊደረግ ስለሚችለው ድርድር ውሳኔ መድረስ ይቻላል ሲሉም ተናግረዋል። እስክንድር ነጋ በመርህ ደረጃ ድርድር ተቀባይነት ያለው ነገር ነው ካሉ በኋላ ግን በአፍሪካ ያለው ተሞክሮ በማንሳት ከብዙ የሰው ልቂትና የንብረት ውድመት በኋላ ተዋጊ ኃይሎች ወደ ድርድር ሲመለሱ ተመልክተናል ብለዋል። ለእኛ ጦርነት የመጨረሻው አማራጭ ነው። ብዙዎች በመግደልና በማፈናቀል ይህ ጦርነት የጀመረው መንግስት ነው ሲሉም በዚያው አብረው አያይዘው ከሰዋል። አቶ እስክንድር ነጋ ሲመሩት የነበረው የፖለቲካ ፓርቲ ጥለው ነፍጥ አንግበው ከመንግስት ጋር መዋጋት ከጀመሩት ከጥቂት ዓመታት ተቆጥሯቸዋል። እስክንድር ከሰላማዊ የፖለቲካ ትግል ይልቅ ነፍጥ የማንገብ ትግልን የመረጡት በመቶ ሺህ የሚቆጠሩ አማራ በማንነታቸው ምክንያት በመገደላቸውና በሚሊዮኖች የሚቆጠሩ ደግሞ ከመኖሪያ ቀያቸው በኃይል መፈናቀላቸው ነው ይላሉ። የፌዴራል መንግስት እየተዋጋቸው ናቸው ከሚላቸው ታጣቂዎች ጋር አብረን እየሰራን ነው በማለት የሚከሱት እስክንድር በእነዚህ ታጣቂዎችና በመንግስት ኃይሎች ጥምረት በአማራ ሕዝብ ላይ የሚፈጽመው ግድያና ማፈናቀል ለማስቆም ጣልቃ መግባት የግድ ሆኖብናል፣ በማለት የትጥቅ ትግሉን ለምን እንዳማራጭ እንደወሰዱት ለቢቢሲ ገልጸዋል። በአሁኑ ወቅት ሰማንያ ወይም ዘጠና በመቶ የሚሆነው የአማራ ክልል በፋኖ ታጣቂ ቁጥጥር ስር ይገኛል ያሉት አቶ እስክንድር ነጋ የመንግስት ኃይሎች ዋነኛ ጥረት ሆኖ የቆየው በክልሉ የሚገኙ ዋና ዋና ከተሞችን ተቆጣጥሮ ማስተዳደር ነው ይላሉ። በአማራ ክልል ከፍተኛ የሰብአዊ ቀውስ መኖሩን ያስታወሱት አቶ እስክንድር ነጋ የፋኖ ኃይሎች ተቆጣጥረው የሚገኙበት አካባቢ ዓለም አቀፋዊ ሰብአዊ ድርጅት የሰብአዊ እርዳታ ስራ እንዲሰሩ ፈቃደኞች ናቸው ሲሉም ተደምጠዋል። በሰሜን ኢትዮጵያ ጦርነት ወቅት እንዲሁም በአማራ ክልል ግጭት ከተቀሰቀሰ በኋላ በክልሉ በመንግስትና በታጣቂ ኃይሎች የሚፈጸም የሰብአዊ መብት ጥሰቶች በርካታ መሆናቸውን ሲገልጹም ሲወተጉትም ቆይተዋል። ከጥቂት ወራት በፊት ዓለም አቀፋዊ የሰብአዊ መብት ተሟጋጭ ወይም ሂዩማን ራይትስ በአማራ ክልል እየተፈጸመ ያለውን የሰብአዊ መብት ጥሰት በገለልተኛ ወገን እንዲጣራ ለተባበሩ መንግስታት ድርጅት ጥያቄ ማቅረባቸው ይታወሳል። አቶ እስክንድር ነጋም የሰብአዊ መብት ተሟጋቾችን ጥያቄ በአውንታዊ መልክ እንደሚቀበሉ ገልጸው በገለልተኛ ቡድን የሚደረገው ምርመራ እንደሚደግፉ አብራርተዋል። በአማራ ክልል ያለው ጦርነት ማስቆም ካስፈለገ መንግስት በማንነታቸው እኛን መግደል ማቆም አለበት። በመቶ ሺህ የሚቆጠሩ አማራ በማንነታቸው ምክንያት ተገድለዋል። ህዝብ ላይ የከፈትነው የዘር ማጥፋት ዘመቻ መቆም አለበት ብለዋል። ስር ነቀል ለውጥ መደረግ አለበት፣ ሕገ መንግስቱ መሻሻል ይኖርበታል ሲል ለቢቢሲ አብራርተዋል። የቀድሞ የባልደራስ ለእውነተኛ ዲሞክራሲ ፕሬዝዳንት የነበሩት አቶ እስክንድር ነጋ ከፓርቲው መሪነትና አባልነት መልቀቃቸው ከተነገረ በኋላ ፋኖን በመቀላቀል ወደ ትጥቅ ትግል መግባታቸው ይታወሳል። በኢትዮጵያ የፖለቲካ ምህዳር ውስጥ ከሁለት አስር ዓመታት በላይ ንቁ ተሳትፎ ሲያደርጉ የቆዩት አቶ እስክንድር ለህትመት መገናኛ ብዙኃን ተሳትፏቸውን በመቀጠል መሰረቱት ፖለቲካ ፓርቲ ይታወቃል። ካለፉት ዓመታት ጀምሮ በአማራ ክልል ይፋ የወጣው የመንግስት ኃይሎችና የታጣቂ ኃይሎች ግጭት ምክንያት ከክልሉ ለአስር ወራት ያህል በአስቸኳይ ጊዜ አዋጅ ስር እንዲቆይ አድርጎታል። በአንድ ዓመት በሞላው አለመረጋጋት ውስጥ በተለያዩ የክልል አካባቢዎች የተለያዩ መሪዎች ስር ነቀል የሚንቀሳቀሱ የፋኖ ታጣቂ ቡድን እንዳሉ ሲዘገብ የቆየ ቢሆንም እስክንድርም የአንዱ ቡድን መሪ መሆናቸው ይነገራል። የፌዴራል መንግስትና የአማራ ክልል አስተዳደር በክልሉ ለአንድ አመታት የዘለቀው ቀውስ በንግግር ለመፍታት ፍላጎት እንዳላቸው በተደጋጋሚም የገለጹ ቢሆንም እስካሁን ከየትኛውም ወገን የተሰማ ተግባራዊ እርምጃ ግን አልታየም። ባለፈው አመት ሐምሌ ወር የተጣለው አስቸኳይ ጊዜ አዋጅ ተከትሎ የአማራ ክልል በአራት እዝ ማዕከላት ኮማንድ ፖስት ስር ተዋቅሮ የቆየ ሲሆን የአገሪቱ መከላከያ ሰራዊት ወደ ክልሉ በይፋ ከተሰማራ ከአንድ ዓመት በላይ ሊሞላው ተቃርቦታል። አሁንም በርካታ የአማራ ክልሎች አካባቢዎች ውስጥ በመንግስት ኃይሎችና በፋኖ ታጣቂ መካከል የሚደረጉ ግጭቶች መቀጠላቸውን ሪፖርቶች ያመላክታሉ። አቃቢ ሕግ በእነ ዮሐንስ ቧ ያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮች ማሰማት ጀመረ። አቃቢ ሕግ ተከሳሾቹ ባስተላለፉት ትዕዛዝ መሰረት የደረሱ ጉዳዮች ያስረዱልኛል ያላቸው ምስክር አቅርቧል። አቃቢ ሕጉም በእነ ዮሐንስ ቧ ያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክር ማሰማቱን መጀመሩን ታውቋል። የፍትህ ሚኒስተር በዮሐንስ ቧ ያለው መዝገብ ባሉ 52 ተጠርጣሪዎች የፖለቲካ ርዮቶ ኃይል ለማስፈጸም ተንቀሳቅሰዋል በ1996 ዓ ም የወጣው የወንጀል ህግ እንዲሁም የሽብር ወንጀል ለመከላከል የወጣውን ህግ ጥሰዋል በሚል ከአንድ አመት በፊት ክስ መመስረቱ ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲ ወክለ የህዝብ ተወካይ ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲ ወክለ የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቧ ያለው እንዲሁም የአዲስ አበባ ምክር ቤት አባል ካሱ ተሻገር፣ ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታውና አሰገር መኮንን፣ መከታው ማሞ፣ ፈንታው ሙሀባና ሌሎች ተካተዋል። ከ ሀምሳ ሁለቱ ተከሳሾች መካከል 16 ተከሳሾች አዲስ አበባ ልደታ የሚገኘው የፌዴራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት የቀረበ ሲሆን የአቃቢ ህግ ምስክሮች በተከሳሾች ላይ ምስክርነት ቃላቸው እንዲሰጡ በተከሳሾች ጠበቃ ሰለሞን ገዛኝ ተናግረዋል። ጠበቃ ሰለሞን እንዳሉ ከሆነ በፌዴራል ከፍተኛ ፍርድ ቤት ልደታ መድብ አንድ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቢ ህግ አቶ ዮሐንስ በሁለት ክስ መዝገብ የሚገኙ ተጠርጣሪዎች ላይ ያቀረባቸውን ምስክሮች ፍርድ ቤቱ መሰማት ጀምረዋል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ ነው ያሉት ጠበቃው አቃቢ ህግ አሉይ ካለው 21 ምስክሮች መካከል ስምንቱን በችሎት አቅርቦ ቃለ መሐላ እንዲፈጽሙ ተደርጎ የምስክር ቃል ተሰምቷል ተብሏል። ፍርድ ቤቱ ላይ ሌሎች 15 ምስክሮች እስከ መጋቢት እስከ መጋቢት 12 ቀን 2017 ድረስ መሰማቱ እንደሚቀጥል ጠበቃ ሰለሞን አክለው። እንደ ጠበቃ ሰለሞን ገለጻ የዓቃቤ ህግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 292015 ዓ.ም ተምረ በፌዴራል ፖሊስ አባላትና ታጣቂ መካከል የተካሄዷል በተባለ ውጊያ የደረሱ ጉዳዮች የሚያስረዱ ምስክሮች ቃላቸውን ሰጥተዋል። አቃቢ ህግ ምስክሮች ተከሳሽ በቀጥታ ያደረጉ ጉዳይ እያስረዱ ያቀረቧቸው ቢሆን እስካሁን በምስክር ቃላቸው የሰጡ ምስክሮች እስካሁን ተከሳሾች የማያውቁትና በእነሱ ለመመስከር ችሎት እንዳልቀረቡ፣ ነገር ግን በወቱ በክልሉ ባህር ዳር ስለተፈጠረው ነገር መመስከራቸው ጠበቃ ሰለሞን ተናግረው ምስክሮቹ በተጠቀሰው ለበታጣቂ በደረሰው ጥቃት አብሯቸው የጸጥታ ማስከበርና ስራ ሲሰሩ የነበረ የ ፖሊስ አባላት እንደተገደሉ ጦር መሳሪያ እንደተወሰደባቸውና አካል መጉደል ጉዳት የደረሰባቸው አካል እንደነበሩ ለችሎታው ለችሎቱ መመስከራቸው ተገልጿል። በቀጣዩ ቀናትም አቃቤ ሕግ በተከሳሹ ቅስቀሳ ያደረሱ ጉዳይ ለችሎት ያስረዱልኛል የሚላቸው ተጨማሪ ምስክሮች እንደሚያቀርቡ ጠበቃ ሰለሞን አክለው፣ እነ ክርስቲያን ታደሰ ለመዝገብ ክስ የተመሰረተባቸው ተጠርጣሪዎች አቃቤ ሕግ ከተመሰረባቸው ክስ እንዳልፈጸሙ በወቅቱ ለችሎት ማስረዳታቸው ይታወሳል።